ሰላም የዓለም ዩቲዩበት ሰዎች እንዴት ናችሁ? ሰላም ለናንተ ይሁን። እንኳን አደረሳችሁ ለልደታ ማርያም። ዛሬ ልደታ ማርያም ነች። በሀገራችን ብዙ ነገሮች አሉ። ያኛው ደግሞ በስደት እንደዚህ ሄድ አመት ባሉን ይያዋልና ማለት ነው። እንግዲህ እስኪ አብራችሁን ቆዩ

ያለበት ሰላም ይሁን። ሀገራችንን ሰላም ያደርግልን። ዋናው ሀገራችን ሀገር ሰላም ሲሆን ሀገራችን ሰላም አድርጓል። እኛም ለሀገራችን አብቅቶ በዓለም በተሰዎቻችን ጋር የምንውል ውል ያድርገን። ያመ ደስ የሚል ጊዜ እያሳለፍን ነው። ቻናሌን ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ፣ ሰብስክራይብ እያደረጋችሁ አበረታቱ። እየበላሁ ነው በነገራችሁ ላይ ቆንጆ ኬክ ነው እና ምን ልላችሁ ነው ሰብስክራይብ አድርጉኝ አመት በዓልን እናንተ ጋር እንዴት ያለፈ እኛ ጋር አሪፍ ነው ኖፍ ኖስ ኖስ ምንም አይልም ማንኛውም ሰው እራሱን ደስተኛ የሚያደርገው ራሱ ነው እና በስደትም ሆኖ አመት በዓልን ያው ሀገር እንዳላስ መስሎ ደስተኛ ሆነ መዋል ግድ ነው አሪፍ ነበር እኛ ጋር ጠላም አለ። ከንፍሮ ውጭ ሁሉም ነገር አለ ማለት ነው። ንፍሮ ብቻ ነው ያለው። እኛ ጋር ዳቦ አለ፣ ጠላ አለ። ሌላ ምንድን ነው የጎደለው? ስጋም አለ። እየጎደለ እንድን ነው ታለምናችሁ አታቁም

ጥላምቃ በዓል እኛ ጋ ይሄን ይመስላል። በጣም ደስ በሚል ጊዜ አሳልፈናል። መጥባት ነው ያለሁት በመነገራችን ላይ መጥ የሚቀርጸው

ምን እየሰራህ ነው? ሌባው እጅ ፍንጅ ተይዟን። ዛሬ እጅ ከፍንጅ አብላኝ። ና ና ና፣ አብላኝ። ምን ሰርቀህ ነው? አ አልሰኝ ነገራቸው። ምንድን ነው የሰራከው?